ሱራፌል እባላለሁ። ሀይቁን ወጣት እንዴት ናችሁ? ዛሬ ለህይወታችን ጀኔተር የሆነውን የሁሉንም ነገር መነሻ ማንኛውንም ነገር ስናያከናውን ከኤቭሪቲንግ ፍሪ ሆነን ያንን ነገር አክሰስ የምናደርግበት ነገር ዋናውን ነገር ጀኔተር ማለት ነው። ስለ ዲሲፕሊን ነው የምንወር አሁን ልክ ከ17 ጀምሮ እስከ 25፣ 26፣ 27 ያሉትን ኤጆች ይዞ በሁላችንም ውስጥ የሚፈጠር እኔም እስከዛሬ ለአራት አመት ለአምስት ዓመት ራሴን በጣም እንቅ አድርጎ ማለት ነው የኔ አይምሮው ማለት ነው ራሴን ተቆጣጥሮ ችግር የሚመስል በጣም ትልቅ የሆነ ነገር ማለት ነው በሁላችንም ውስጥ የሚፈጠር አለ። ያ ማለት በውስጣችን ያለ ነገር ውጭ አውጥተን ለሰዎች መግለጽ ማሳየት የማንችለው ነገር ማለት ነው። ሰዎችን ማስረዳት የማንችልበት ታይም ሁልጊዜ ጊዜ ብቻችንን ስንሆን ራሳችንን የሚያመን ታይም ልክ ቤተሰቦቻችንን እንዴት ማስደሰት እንዳለብን እነዚህ ጥቃቅን ነገሮች ናቸው፣ ውስጣችን ገብቶ የሚያስቸግሩን። ያ ማለት እንዴት አድርገን ነው ራሳችንን ከራሳችን ጋር ማስተዋወቅ የምንችለው? በዚህ አጀንዳ ነው ይህም እናወራው ይህ ለዲሲፕሊን ለሚለው ለራሱን የቻለ ትምህርታችን ልክ እንደ መግቢያ ገለጻ አይነት ነገር ነው። በዚህ ውስጥ ሁላችንም ውስጥ የሚከሰተው ማለት ነው በጣም የምንበሳጭበት፣ በጣም ተስፋ የምንቆርጥበት ሀገራችን እዛ ላይ ፍለን ያለው ባይዘወይ የሁላችንም ችግር ሀገራችን ጦርነት በጣም በስቷል። የሚሞተው ወጣት ነው። ወጣት ተስፋ ቆርጧል። ሁላችንም በተሰባብረን በዚህ ጊዜ ማለት ነው ሀገራችን ሆነም መስራት የማንችልበት ላይፍ ውስጥ ያለን እኛ ማለት ነው። እዛ ላይፍ ውስጥ ያለን የመጨረሻ ፋይናል ቾይዛችን የሆነው ስደትና ስደት ብቻ ነው። በዚህ ጊዜ ምክንያት ማለት ነው ሁላችንም ከሀገራችን ተፈናቅለን በዚህ ጊዜ ምክንያት ማለት ነው። ከዛ አሁን ይህንን ኬስ እንዴት ነው የምንቀርበው? ራሳችንን ከራሳችን ጋር ማስተዋወቅ መቻል አለብን። ውስጣችን ብዙ ነገር ያስባል። እውነቴን ነው፣ እኔ የምለው በብዙዎች ውስጥ የሚደረገው ነገር ነው ይሄ። ያ ማለት ምን መሰላችሁ ለመላክ ሰልፍቶክ ያስፈልገናል። ሁላችን ብቻችን በእቅሳት ራሳችን ማዳመጥ ለብዙ ጊዜ ብቻችን መሆን ያስፈልገናል። ከኔጌቲቭ ፒፕል መራቅ አለብን። ዲሲፕላችን መስተካከል አለበት። ዲሲፕላችን የሚስተካከልበት መንገድ የሚሆነው ደግሞ ልክ ከአንደበታችን ከሚወጡት ቃላት ጀምሮ መጠንቀቅ አለብን። በአካባቢያችን የተመሰረተው ፓራዳይም አለ። ራሱን ከህዝብ ይወሰድ ነው ማለት ኢጎ የሚባል ነገር አለ። ከቤተሰብ ከሀገር፣ ከሰፈር የመሰረት ነው ያማንነት መጀመሪያ። ውስጣችን ያለው ሰው መገለጥ አለበት። ውስጣችን ብዙ ሰው አለ፣ ብዙ ሰው አለ፣ ብዙ ሰው አለ። እሱ መገለጥ አለበት።